بالعلم امይታናከርንን በኢልም መፈለግ ሂደት ላይ በጣም ጠንካራ የሆኑ በእሱና ላይ እጅግ በጣም ጠንካራ የሆኑ እህት ወንድሞች ሊኖሩን ይገባል። ጓደኞቻችን እነዚህ ናቸው ሊሆኑ የሚገቡት። ለጓደኞቻችን በዚህ መልኩ ነው ቅድም ያለን ሰጥ የሚገባው ሰለፎቻችን

የሆነ በዒልም ፍለጋ ላይ ወደ ዒልም ፍለጋ የሚወስድክ የሚስብክ የሆነን ወደ ዱንያዊ ጉዳዮች የማይወስድሽ የሆነን ጓደኛ ምረጪ። እኛ እንዴት ነን ታዲያ የምንኖረው? ቆሻሾች ጋር ምን ወደ የምንኖረው ጓደኝነታችን ዱርዮች ጋር አላሁ አክበር። አላህ ይዘንልን፣ አላህ ይዘንልን። ወላሂ በዚህ አይነት ሁኔታ እኛ የሰለፎች ተከታይነን ብሎ ንብሎ ማለት በጣም ከባር ነው። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ በሐዲሳቸው ማለት ነው። ቡኻሪ እና ሙስሊም በዘገቡት ሐዲስ ማለት ነው። መሰሉ ለጀሊሲ ሳሊሂ ወልጀሊሲ ሱኢ ከሐሚል ልምስኪ ወናፊኺል ኪራሉ የምርጥ ጓደኛ እና የመጥፎ ጓደኛ ምሳሌው አሉ የምርጥ ጓደኛ ምሳሌው ልክ ሚስክ እንደሚሸከም ሰው ነው አሉ የመጥፎ ጓደኛው ምሳሌ ደግሞ አሉ ወናፍን እንደሚነፋ ሰው ነው አሉ አላሁ አክበር ይህን ምሳሌ ልብ በሉ ፈሐሚሉ ልሚስክ ኢማ አዩሕዚየክ አዩዕጥየክ ሚስክ የሚሸጥ ሰው ሚስክ ተሸካሚው ከዛች ከሚስኳ ከዛች ጣፋጭ ሽታ ካላት ሽቶ ከዛ ከጭሱ ከዛ መዓዛ ይሰጥሃል አሉ ስጦታ። ወኢማ አንተ ብታዓ ሚንህ ወይም ትገዛዋለህ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ወኢማ አንተ ጂደ ሚንሁ ሪሓን ጠይባ፣ ወይ ካልሰጠህ፣ ወይ ካልገዛህ ደግሞ ጥሩ ሽታን ታገኛለህ ከሱ አሉ። ምንም የሚጎዳህ ነገር የለም። ምርጥ ጓደኛ እንደዚህ ነው። ምርጥ ጓደኛ እንደዚህ ነው። አላሁ አክበር። ወናፊኺ ወናፊኹል ኪሪ ይሄ ወናፍ የሚነፋው ሰውዬ ግን ኢማ አዩሐሪቀ ስያበክ ወይ ልብስህን ያቃጥለዋል፣ ወኢማ አንተጂደ ሚንሁ ሪሐን ከቢሳ ወይም ደግሞ ቆሻሻ ሽታ ታገኛለህ አሉ። በቃ ቆሻሻ ሽታ ይሸታሃል አሉ። አላሁ አክበር። ይህም ምሳሌ እንጠቀምበት። ምርጥ ጓደኞች

ሁሌም ወደ መልካም እንደሚመራ መልካም ጓደኛ ባይጠቅመን እንኳን የሚጎዳን ነገር የለም። ጥሩ ጓደኞቹ ማለት ጉዳት የላቸውም እና ኢንሻአላህ ፈጣሊቡ ለዒልሚ ኢኽታረ ረፊቃን ሳሊሃን ذ ህመት ዓልያ ኢማ ህድየሁ ሃድያ ወአየዚደሁ ፊል ዓልም። ምርጥ ጓደኞች ጥሩ ጓደኞች ሁሌም ትልቅ ቆራጥ ሂማ እንዲኖረን ነው የሚያደርጉት። ዕልማችን እንዲጨምር ነው እንዳንዳከም ነው የሚያደርጉት። መጥፎ ጓደኞችን እያየን ነው። መጥፎ ጓደኞች ወደ መጥፎ ቦታ ነው የሚጎትቱን። ካለንበት የሰለፎች መንገድ እንድንወድቅ፣ እንድንሸራተት ነው የሚያደርጉት እና በተቻለ መጠን ሐቂቃ ጥንካሬ ሊኖረን ይገባል ማለት ነው።

አየኩነ ሀሪሶን አላሁ አላ ሁዱሪ ሀለቃቲል ኢልም ወሀላ ሁወ ጠሪቁ ለዚ ካነ ሰለፉ ሳሊህ ሪዝዋኑላሂ አለይህም የተሂዙነሁ ጠሪቀን ሊጠለቢል ኢልም። እንግዲህ ሁሉንም አይነት የኢልም አማራጮች፣ የመጀመሪያው ምንድነው? የኢልም ሀለቃዎችን በአካል በመጣድ በመገኘት መማር፣ ኡለማች ዘንድ ኡስታዞች ዘንድ በአካል ተገኝተን እሷ ኪታባችን እንገልጠን ማለት ነው ይሄ ሰለፎች እንግዲህ ሲተገብሩት የነበረ ነው። እነ ኢማሙ አህመድ ህፃን ልጅ ሆነው ለሊት ስብሕ እየሄዱ የዕልም ሐለቃዎችን ይጣዱ ነበር ብለናል በትናንትና ፕሮግራማችን። ይሄ መጀመሪያው ነው። ወኢም ሚን ኒዓም ላህ ዓዘ ወጀል ዓላ ጣልብ ልዕልም ፊ ሃዘ ልዓስር እንፈተሐ ለሁ አፋቀን ጀዲዳ ወየሰረ እሙረን ጀዲዳ አሁን ዘሞ አልሐምዱ ላህ በጣም ብዙ ነገሮች የመጡበት ዘመን ነው። ቀደም ባሉት ዘመኖች በካሴት ነበር ዒልም ሚሰራጭበት ሁኔታ አለ። የኪታባው የህትመት ዘርፉን ስናይ በጣም ሰፊ ነው። ብዙ ኪታቦች ከነ ሹሩሓታቸው ተዘጋጅተዋል። ሁሉንም ወሳኢሎች መጠቀም ያስፈልጋል ማለት ነው። አሁን ላይ ደግሞ አላሁ አክበር። ወየሰረ እሙረን ጀዲደን የስተጢዑ አን የጥሉበ ቢሃ ልዕልም ወሚን ዛሊከ አን የተኪዘ ጣልቡ ልዕልሚ ድሩሰን ዕልምየተን ሙፈየደተን ዓላ ልአሽሪጠት ልሙሰጀላ ቀድ የተለም አልየውም ል ልልም ላ ሸክን ቀድማት ታ እንግዲ በጣም ታላላቅ ዑለሞች ያለፉ በህይወት የለለዋሉ። ዕልሞቻቸው ግን ላ አሽሪጠት ሙሰጀላ በድምጽ በኦዲዮ ተቀርቶ ኢንተርኔት ላይ ተጥዷል። ኢንተርኔት ላይ አፕሎር ተደርጓል፣ ተሰቅሏል፣ ተቀምጧል። ታ በነዛ እንኳን መማር እንችላለን። የነ ብኑ ባዝ

እንዲያውም ኢንተርኔትን ለትልቅ ዓላማ ብዙዎች ለተንኮል ህዝብን ከህዝብ ለማጣላት፣ ቢድዓን ለማስፋፋት፣ ሽርክን ለማስፋፋት ሲጠቀሙበት እኛ ደግሞ ሱናን ነሽር ለማድረግ መማር ማስተማር አለብን። የሱና ግሩፖች ላይ ጠንክረን ወጥረን ሂማችንን ከፍ አድርገን ታጥቀን መማር አለብን። የሱና ኡስታዞቻችንን ትምህርት በመላው ዓለም ነሽር ማድረግ አለብን። የሰለፍ ዑለሞች ትምህርቶቻቸውን፣ ኪታቦቻቸውን፣ ዒልሞቻቸውን፣ ደርሶቻቸውን በመላው ዓለም ኡማው እንዲያገኛቸው ሁሉም ሰው ታጥቆ መስራት አለበት ይህ ነው የዒልም ተማሪዎች በጣም መጓጓት አለባቸው። ዒልምም ነሽር በማድረግ በማስተላለፍ ተምሮ በማስተማር ሰዎች ዒልም እንዲደርሳቸው በማድረግ መሰልቸት የለብንም ማለት ነው። ስለዚህ በተለይ በተለይ የኢንተርኔቱ ዓለም ብዙ ትልልቅ ትልልቅ ጠቃሚ አማራጮችን የያዘበት ሁኔታ ስላለ እዛ ላይ ጠንክሮ መስራት ያስፈልጋል ማለት ነው። ከዚያው ልክ ግን በዋናነት ዑለሞቻችን ጋር ጎንበስ ብለን ተንበርክከ መቅራት አለብን። ይህን እድል ስናገኘው ይሄ በጣም ጥሩ ነው። ይሄ በጣም ጥሩ ነው። ይሄ ከተገኘ ማለት ነው። ከዛ ባለፈ ግን አማራጩን ሁላ ዝግ አድርገን እኔ የምማርበት አማራጭ አጥቻለሁኝና የእኔ ነገር አብቅቷል፣ የሚያቀራኝ አጥቻለሁ፣ ሼክ ላይ በአካል ካልቀራሁ አማራጭ የለኝም ብሎ መተኛት አያስፈልግም። ኢንተርኔት ሁሉን ነገር በሉጋው ብንገባ በሽሩሓቶቹ ብንገባ በነህውና በሶርፍ ብንገባ በተፍሲር ብንል በሐዲስ በፊቅህ በስሉክ በሁሉም ዘርፍ ብንገባ ኢንተርኔት ላይ የሌለ ዒልም የለም። ለሲጋሩም ለኪባሩም፣ ማለት ለጀማሪውም ለታላላቁ ዑለማውም ማለት፣ ለሁሉም በየአቅሙ የተቀመጠበት ሁኔታ ነው ያለው። እኛ ብቻ ሂማችንን ከፍ አድርገን ኢኽላሳችንን ወልውለን ጠንክረን መማር ነው። ይህን ካደረግን ወላሂ ስኬታማ ውጤታማ የምንሆንበት እድል ሰፊ ነው። እባካችሁ ዒልም ፍለጋ ላይ እነዚህን የተዘረዘሩ አስር መሰረታዊ ነጥቦች ተግባራዊ ማድረግ አለብን። አለበለዚያ ዝም ብሎ ይሄ ያለ ፍሬን ጉዞ ነው፣ የብዙዎቻችን። ፍሬን ከሌለ አስቸጋሪ ነው። መኪና ገደል ነው የሚከተል፣ የሆነ ቦታ ላይ እንፈጠፈጣለን፣ ወይም ገደል እንገባለን። ዒልምም ፍሬን ያስፈልገዋል፣ መሪ ያስፈልገዋል። በደንብ እያየን ነው መጓዝ ያለብን፣ አስተካክለን በቀጥተኛው መንገድ ላይ ነው መጓዝ ያለብን። አንድ ሰው ወደ አዲስ አበባ ከሆነ የሚሄደው የአዲስ አበባ መንገድ ነው ተከትሎ መሄድ ያለበት። ወደ ጅማ ወደ ወለጋ ወይም ወደ መቀሌ ከሆነ አቅጣጫ አስቷል ማለት ነው። ይ ሰው ወደ እሚሄድበትን አላወቀም ማለት ነው። እና ኢንሻአላህ እባካችሁ ጠንክረን እንማር፣ ሐቂቃ በተለይ በተለይ ግሩፖች ላይ የሱና ግሩፖች ላይ ወጠር አድርገን እንማር። እንደው በሹባሃ ዝም ብሎ አንዱ ወጠጤ የሚለቅብን ሹባሃ ተከትለን በየቦታው መሮጥ አይደለም። ሹብሃ ኺላፍ ውስጣችን እንዳይገባ ከፈለግን በመጀመሪያኛ እንማር። በየዘመኑ እየመጡ በየጊዜው ብዙ የዒልም ተማሪዎችን ዒልም እንዳይማሩ ከሚያደርጉ አደገኛ ትልልቅ በሽታዎች መካከል ሹብሃ ነው። ይህ ብዥታ መፍጠር ብዥታ እንዳይፈጠርብን ማንም ዝም ብሎ እንደ እንስሳት እየጎተተ እንዳይጫወትብን። ትልቁ መድኃኒት ዒልምን በአግባቡ በሰለፎች አረዳድ መማር ነው እና እንሻ አላህ ይሄን ካደረግን ሓቂቃ ማንም አይጫወትብንም፣ ማንም አያሞኘንም፣ አይሸውደንም። በማንም የዘቀጠና የወረደ ዓቂዳ ውስጥ አንገባም፣ ማንም ፍልስፍና ውስጥ አንዋኝም። ጥርት ያለውን የሰለፎቻችንን መንገድ ልንይዝ ልንከተል የምንችለው